ካሁ እንለምናችሁ ስተመርክይሚሩ በምንም ቢሆንና፣ ዋው ዋው ዋው ዋው አይለውጣችሁ። እውነት ብሩኬና ሀይሜ ከከፈቱላቸው ዩቱብ ቻናል የምር ትለያላችሁ። እውነቴን እውነት እኔ በቃ ምንም ማለት አልችልምና፣ በቃችሁ፣ ታረቁልን። አብሽር፣ ይታረቃሉ፣ ብሩክና ሀይሜ ምንም አይፈጠርም። ለእናንተ ግን ለዚህ ስብእናችሁ ትለያላችሁ። ሽለምን በማርያም እንለምናችሁ እንደምንም አድርጋችሁ እንኳን ያለው ነገር ፈታችሁ እንኳን ብትታረቁ ደስ ይለን። ተስፋ እናደርጋለን። በጣም በጣም በጣም ሪስፔክት። ኦ ማይ ጋድ፣ ኦ ማይ ጋድ። እውነት ቤተሰቦች አበረታቶች አሳድጓቸው። ከጨረቃ ፋሚሊ ዩቱብ ቻናል ከከፈቱላቸው ቁጥር አንድ ትክክለኛ በቃ ያው ቤተሰብም ናቸው። ባይ ዘወይ ግን ቤተሰብም ቢሆኑም ኦ ማይ ጋድ ትለያላችሁ የምር ሰላም ጤና ይስጥልን። የኛ ውድ ቤተሰቦች የጨረቃ ፋሚሊዎች፣ እንዴት ናችሁ? ደና ናችሁ? አለን እኛ ደና ነን። ናችሁ? እኛ ደና ነን። እግዚአብሔር ይመስገን፣ ሁሉ ሰላም ነው። እነዚህን ልጆች ማለት ነው። ወይኔ አንደኛው የናኒ ወንድም ነው። አንዱ ደግሞ የሙሽዬ ቤት ያለው ልጅ ነው። ለሙሽዬ የሚታዘዛት ልጅ ነው። ስሙን ረሳሁት። ምንቴ ነው መሰለኝ። የእንትን ሁለቱም ምንቴ ናቸው መሰለኝ አይዶ ነው ብቻ። ይቅርታ ይቅርታ። በዚህ አጋጣሚ በኋላ ቻናሉን በደንብ አየዋለሁ፣ ግን ሰብስክራይብ እኮ አድርጌያለሁ፣ ግን ረሳሁት ስማችሁን እና ውድና የተከበራችሁ የሀይሚና የብሩኬ አድናቂዎች፣ አበረታቷቸው። መስራት አለባቸው። ወጣት ናቸው። መልካም ስብዕናቸው በጣም ደስ ይላል። ለሁሉም ሰው እንደዚህ አይነት ነገር በቃ እውነት በቃ የዚሁ መስራት እንዲህ ነው በቃ አንዱን ታንዱ የሚያባላ ነገር የሚሰራ አለ አይደል? እንደ እዛው ቁጭ ብሎ የራሳቸው ጓደኞቻቸው ሰብሎ ሀታ ራሱ ሀሚይ እየሄደ አንድ ቀን ቪዲዮ የሰራችለ ሰውዬ በዚህ አጋጣሚ ያው የጨረቃ ፋሚሊ ልክ አስገብቶታል። ይቅርታ ጠይቋል። ሌላ አጀንዳ ቀይሯል። ግን ማለት ነው በጣም በጣም ያው ቤተሰብ ቢሆኑም በጣም ይለያሉ። እንደ ታላቅ እንደመሆናቸው መሆናቸው ተንበርክከው ነው ይቅርታ የጠየቁት የማርያምን የድንግል ማርያምን ስም ጠርተው ከልባቸው ነው። ቀጣይ ጠይቁት። በጣም ደስ ስላሉ ነው እንጂ የመጣሁት ሊንክ ኮመንት ስር አስቀምጣለሁ። ሁላችሁም ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ያደረጋችሁ፣ አበረታቷቸው እንደዚህ አይነት ድምጻቸው መቼም መቀየር የለበትም እውነት ለብሩክም ለሃይቢም ሳያዳሉ በቃ ሁለቱንም በስነ ስርዓት በቃ ገልጸዋቸዋል። ደስ ብሎኛል። እግዚአብሔርን እና እንድታበረታቷቸው መልካም ንግግሬን ገልጻለሁ። ንግግር ይባለው ባለው እንደ ባለው እቤት ሰዎች እና ያው በቅርቡ ይታረቃሉ ብለን ተስፋ እናደርጋለን። ትንሽ እስኪ ትንሽ ይነፋፈቁ። በጣም እኮ ማለት ዲ በጣም ተጠጋግተው ነበር። አሁን መነፋፈቅ አለባቸው። በቃ እንደዚህ ሃይሚ ደግሞ ልክ ከብሩ ጓጓግት ሲመጣ የምትፖስተው ፖስት ምናምን ምናምን የሆነ አላደል ሐራካት የሚፈጥር ምናምን ምናምን ነው። ሰው በቃ ትንሽ ጋ ግጭ ምናምን ይበሉ እና ከዛ ይታረቃሉ። ጋይስ አይደል እንዴ መቼም ተጣልተው አይቀሩም፣ ይታረቃሉ። ብዙ ቤተሰቦች ደግሞ ማለት ነው። ሙሽዬ ሙሽዬ ጋ አትደውሉ ምክንያቱም አንደኛ ታውቃላችሁ፣ ይሄ ለምን እንደተፈጠረ ይሄ በደንብ ዲቴል ማብራራት አይጠበቅብኝም። አንዳንዶቻችሁ በጣም እየተረዳችሁ ነው። አንዳንዶቻችሁ ደግሞ ዝም ብላችሁ እኔ እነሱን ጥላቻ ወይም ደግሞ ሌላ ነገር እኔ ካሜራ ደቀኝ እነሱን ጥላቻ እናገራለሁ። ሁለት ቀን እንኳን ስለ ሃይሚ ላወራሁት ነገር በጣም እያስጠላኝ ነው ያወራሁት፣ ምክንያቱም ቃል ስላናደደችኝ አሁን ላይ ግን ቃል ይቻታሎ ጌር አውት አርጊያታለሁ። ምክንያቱም እንደ ድሮ የራሴን አመለካከት ብገልጽ ነው የሚሻለኝ እንጂ እሱንም ምንም የተናገርኩት ነገር የለም። ሁላችንም ያለፍንበት ታሪክ ነው። ምንም አዲስ ነገር የለም። ሁላችንም ሃይሚ ባለፈችበት ቦታ እኛም አልፈናል። የቦታ ልዩነት ነው። ምናልባት እሷ በረድ የሚበርድ ቦታ ካለች እኛ ሙቀት አካባቢ፣ እሷ ሙቀት አካባቢ ካለች እኛ የሚበርድ ዘሴም ኢትዮጵያ ነን። ኢትዮጵያዊ ትውልድ ነን። አስተዳደጋችን አንድ ነው። ምንም አዲስ ነገር የለውም። ሶ ምንም አዲስ ነገር አልተፈጠረም እዚህ ጋር። ስለዚህ ኮመንት ስር እየመጣችሁ እኛ አትበሉ ተፈለጋችሁ ልክ እንደነዚህ ልጆች ጥሩ አመለካከት ይኖራችሁ በቃ። መልካም መልካም ንግግር እውነት በጣም በቃ ደስ ነው ያሉኝ እግዚአብሔር አነጋገራቸው። ሀሚዬ ሲሉ ብሩክዬ ሲሉ በቃ ኦ ማይ ጋድ። ትለያላችሁ። ማርያም ማለት ነው አድርሱላቸው። ቲክቶክ ላይ ማለት ነው ቤተሰቦች ሁላችሁም በነሱ አይነት አንግል ካፍታችሁ ዩቱብ ቻናል መስራት ትችላላችሁ። አለቀ። ሌላው እንግዲህ ሙሽዬ ጋ የምትደውሉ ሰዎች ባትደውሉ በጣም ጥሩ ነው፣ ባታጨናንቋት እሷን። ያው ሰምታችኋል እንግዲህ ሀብን በቀደም ሊነግራት ብሎ አሟት ነው የተወቹ የተወው የተወችው አላልኩም። ሀብዬ ቅርጣ ወንድምየው እና አሞት ነው አሟት ነው የተወችው። ኧረ ምንድን ነው ቀባጠርኩኝ? እናንተ ብስማ ምንድን ነው ተንተባተብኩኝ። ሙሽዬን አሟት ነው ሀብ ያልነገራት ብዙ ሀሳብ ይዞ መቶ ሊነግር ያው በመሀል አቋርጦት ወጥቷል እና ብዙዎቻችሁ ልደውሉ ትችላላችሁ ግን አደውሉ አሁን ላይ ምንም የሚያስፈራ ነገር እስካሁን ያያችሁት ነገር የለም ይስሩበት ልጆቹን አትረብሿቸው ምንም በሀይሚና በብሩኬ መሀል የሚመጣ ነገር የለም እንዳያችሁት ነው መረጃውን አይታችኋል ምናምን በቃ ምንም አዲስ ነገር የለም እንደገባችሁ ተስፋ አደርጋለሁ። ዝም ብላችሁ የተማራችሁበትን ነገር በየቲክታከሩ፣ በየዩትዩቡ በፈለጋችሁት አንግል መተንተን ትችላላችሁ። ጫን ያለ ነገር ሲመጣ እናያለን። የዛን ሰዓት የዛን ሰዓት ጋሽዬና ሞሽዬን ወደ አዲስ አበባ በትራንስፖርት እናስኬዳችኋለን ቤተሰብ። አሁን ላይ ግን ተዋቸው፣ ትንሽ ይንቀሳቀሱ ይስሩ። ምንም ምንም የሆነ ነገር የለም ያው አይሚየም ኢንስታግራም አጠፋች ምን አለች ብላችሁ በጣም ተጨንቃችሁ ስታለቅሱ፣ ይሄው ዛሬ ፏፍሽ ብላ መታለች። መቼስ የባሰ ነገር ቢፈጠር እንዴት ነው፣ ልብ ተሰብሮ በአንድ ጊዜ እንዲህ ተጠግኖ እንደዚህ ፏ የሚባለው እስኪ አስቡት፣ አስቡት። በቃ ማለት አፍቅራችሁ ካወቃችሁ አስቡት፣ ካላወቃችሁ ደግሞ እንዴት ነው ብላችሁ ጠይቁ። ተጠይቋችሁ ደግሞ ሲነገራችሁ ከትክክለኛ ምንጭ የተነገራችሁን በቃ እመኑ። ገባችሁ ሶ ሙሽዬ ጋ ባደውሉ በጣም ጥሩ ነው ብዬ አስባለሁ። እንዲሁም ሀብን ራሱ መለኛውንም ባታጨናንቋቸው በጣም ጥሩ ነው። ምክንያቱም ምንም አይነት ይሄ የተጋጋለ ያ ነው የሚባል ጸበ የለም። እንደዛ የሚፋፋ አይደለም። ተፋፍሞ ከተቀጣጠለ ካላችሁ ምንም ችግር የለም፣ ይጠፋል። የምሬ ነው ይጠፋል። እና ቤተሰቦች እነዚህ ልጆች አበረታቱልን፣ ለማለት ነው። ሁላችሁም እንደነሱ ሁኑ ለማለት ነው የመጣሁት። አመሰግናለሁ ባይ